ምስጋናው በለጠ እባላለሁ የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ ሁዳ ኢንጂነሪንግ በ29 ዓመተ ምህረት የተመሰረተ ድርጅት ሲሆን እህት ኩባንያ ያለው እህት ኩባንያው ደግሞ ሂባ አርክቴክት ይባላል ሁዳ ኢንጂነሪንግ እና ሂባ አርክቴክት ከ29 ዓመተ ምህረት ጀምሮ እስከ ዛሬ 3 ዓመት ድረስ በ3 አይነት መልኩ ስራዎችን ሲሰሩ የነበረ ሲሆን ይህም ማለት ሂባ አርክቴክት የዲዛይን እና ሱፐርቪዥን ስራዎች እንዲሁም የኮንሰልቲንግ ስራዎችን ሲሰራ ሁዳ ኢንጂነሪንግ ደግሞ የግንባታ ስራዎችን እንዲሁም ደግሞ ኢምፖርትም የሚያደረግ ካምፓኒ ነው። ስፔሻሊ ብረት ላይ ኢምፖርት ሲያደረግ ነበረ ሁዳ ኢንጂነሪንግ። ይህም ማለት እነዛ ሶስት ነገሮች ማለት ለምሳሌ ኮሜርሻል ቢልዲንጎችን ስንገነባ ነበረ፣ ይህም ማለት የንግድ ህንፃዎችን ስንገነባ ነበረ ማለት ነው። በሁለተኛ ደግሞ ሬዚደንሻል የሚባሉ ቢልዲንጎች አሉ። እነዚህ ደግሞ የመኖሪያ ቤቶችን ስንገነባ ነበር። ሶስተኛ ደግሞ ፐብሊክ የተባሉ ቢልዲንጎችን ስንገነባ ነበር ማለት ነው። ያ ማለት ከ29 እስከ ዛሬ 3 ዓመት ድረስ የት የት ካላችሁን፣ አራት ኪሎ ፒያሳ፣ ይሄ ማለት አዲስ አበባን በአራቱ አቅጣጫ ማለት ነው። አራት ኪሎ ፒያሳ፣ በምዕራብ በኩል ደግሞ አጠናተራ፣ ሌላ ደግሞ ስንሳ ወደ ጦር ኃይሎች፣ ወደ አያት አካባቢ ደግሞ ስንሰራ ነበረ ማለት ነው። ሬዚደንሻል የተባሉ ነገሮች ስንሰራ ነበረ። በምስራቅ በኩል ደግሞ ወደ ወደ አያት ወደ 49 ወደ አራብሳ አካባቢ ቢልዲንጎች ስንጋ ነበር። እነዚህ ሬዚደንሻል ማለት ነው። በሰሜን በኩል ደግሞ አራት ኪሎ ላይ ቢልዲንጎችን ገንብተና ማለት ነው። እንዲሁም በደቡብ በኩል ደግሞ ወደ ቦሌ ቡልቡላ ወደ ቦሌ አካባቢ እንዲሁም ደግሞ ወዴታ አካባቢ ቡልቡላ አካባቢ የተለያዩ ቢልዲንጎችን ስንገነባ ኖራነ ማለት ነው። ስለዚህ በአራቱም የአዲስ አበባ ቦታዎች ላይ ሬዚደንሻል ኮሜርሻል፣ እንዲሁም ደግሞ ፐብሊክ የተባሉ ህንፃዎችን ስንገነባ ቆየን። ከዛሬ ሶስት ዓመት ወዲህ ደግሞ ምን የሚል ጥናት አየን። ከ450 እስከ 500 ቤቶች በየአመቱ እንደሚፈለጉ ካረጋገጠን በኋላ ወደ ሪልስቴቱ ገብተናል ማለት ነው። ወደ ሪልስቴቱ ደግሞ ስንገባ ቡልቡላ ላይ ሁለት ቢልዲንጎችን ሰርተን ያስረከበ ሁለት ፕሮጀክቶችን ያስረከበ ሲሆን አሁን ደግሞ ሶስተኛ ፕሮጀክታችንን በቦሌ ኢምፔሪያል እየገነባ እንገኛለን ማለት ነው። አዎ በቦሌ ኢምፔሪያል ደግሞ ሶስተኛ ፕሮጀክታችንን እያስገነባን ያለን ሲሆን ባለአንድ ባለሁለት እንዲሁም ባለሶስት መኝታ ቤቶች አሉ። እንግዲህ አሁን ላይ ባለሁለት መኝታ ቤቶችን ጨርሰናቸዋል። ስለዚህ ባለአንድ እና ባለሶስት መኝታ ቤቶች አሉ ማለት ነው። ባለአንድ መኝታ ቤት ስንል ከፈለጋችሁ በኦፕን ኪችን ወደ ቱ ቤድሩም ባለ ሁለት መኝታ መቀየር የምትችል ሲሆን፣ እንዲሁም ባለሶስት መኝታ ቤት ደግሞ መቶ አርባ እና መቶ አርባ አምስት ካሬ የሚባሉ ባለሶስት መኝታ ቤቶች አሉ ማለት ነው። እዛ ሳይት ላይ ለምን እናንተን መርጣለን ላላችሁ ጥያቄ ደግሞ አዲሱ ፕሮጀክታችን ይህ ማለት ደርሶ ላይ ደርሷል። በ30% ቅናሽ የተሸጠ ያለ አፓርትመንት ነው። ከቦሌ ሳይታችን ኢንተርናሽናል የኪሎ ላይ እንዲሁም በዚህ ሳይት ደግሞ አዲሱ እንትን አለ ላይ ኢትዮጵያ 29 አፍሪካ ዋንጫን ብለን ተስፋ እናደርጋለን። እኛ ዋንጫ እንዳገኘ ነው ማለት ነው። ሶ ከአዲሱ ስታዲየም በቅርብ ርቀት ይገኝ እንዲሁ ደግሞ 30 ቢሊዮን ብር በጀት እንዲሁ በ7 ሄክታር ላይ ዊንዶስ ኦፍ አፍሪካ የሚባል ፓርክ አለ። በዛ የተከበበ ነው። አራተኛው ደግሞ አዲሱ የጫካ ፕሮጀክት ወይም ቤተመንግስት ተብሎ ኤክስፔክት የሚደረገው በእነዚህ አራቱ የተከበበ ነው ማለት ነው። ስለዚህ በዶላር ማካሬት ለምትፈልጉ ሰዎች መሀል ከተማ መሀል ቦሌ ላይ ነው ያለው ማለት ነው። እንዲሁም ደግሞ ለማካሬት ፍላጎት ካላችሁ ያም ይሆናል ማለት ነው። ሲጀመር ትርፍ ይጀምራል ማለት ለምሳሌ ኢንቨስት ከምናደርግባቸው ልክ ዋጋዎች ሲጀመሩ ቅናሽ ይሆናሉ። ከዛ ከፍ እያሉ ሲመጣ ዋጋ እየቀነሱ ትርፍ ይሄ እንዴት ነው ዲስካውንቱ እየቀነሰ ይመጣል ማለት ነው ስለዚህ ኢንቨስት ማድረግ ትችላላችሁ ሰላሳ ፐርሰንት ቅናሽ አለው ለአስር ቤቶች ናቸው የወጡት ከአስር ቤቶቹ አራቱን ሽጠና የቀሩን ስንት ቤቶች ናቸው ስድስት ቤቶች ይቀሩናል ማለት ነው ስለዚህ እነዚህም በሰላሳ ፐርሰንት ቅናሽ መውሰድ ትችላላችሁ ማለት ነው ሌላ ዋጋን በተመለከተ ደግሞ ያዘጋጀ ነው ሁለት አይነት ዋጋዎች ናቸው አሉት አንድ ካሽ ለሚከፍል የተዘጋጀ ዋጋ አለ ማለት ነው። ይህም እስከ ካሽ ለሚከፍሉ ደንበኞቻችን እስከ አምስት ሚሊዮን ብር ድረስ ቅናሽ አዘጋጅተናል ማለት ነው። ይህም ማለት 11 ሚሊዮን ብር ይሸጡ የነበሩት በ7 ሚሊዮን ብር አካባቢ፣ እንዲሁም 17-18 ሚሊዮን ብር ይሸጡ የነበሩ ቤቶች በ12 ሚሊዮን ብር ቅናሽ ከአዲሱ አዲስ አበባ ስታዲየም በቅርብ ርቀት እንዲሁም ከቦሌ ኢንተርናሽናል ሪፖርት በ2 ኪሎ ሜትሮች ርቀት ላይ ሁዳ ኢንጂነሪንግ ይዞላችሁ ቀርቧል ማለት ነው። ሌላኛው ህጋዊነቱን በተመለከተ ነው። ሰዎች ከመግዛታቸው ፊት ትንሽ ስለ ሁዳ አንዳንድ ነገሮችን ልንገራችሁ። ካርታ በድርጅቱ ነው። ግንባታ ፈቃድ፣ ሊዝ የከፈልንበት እንዲሁም የከርሰ ምድር ውሃ ገዳ አለበት የካላችሁን እንደሌለበት የሚያሳዩ መረጃዎች ዶክመንቶችን አንድ ላይ አታች አድርጌ አሳያችኋለሁ ማለት ነው። ስለዚህ ሁዳን ብትመርጡ እነዚህ አይነት ዶክመንቶች የተሟላላቸው 8 ፐርሰንት የደረሱ በአምስት ወራት ውስጥ የምትረከቧቸውን አፓርትመንቶች ይዘንላችሁ ቀርበናል ማለት ነው። ደውላችሁ የዕድሉ ተጠቃሚ ሁኑ። ምስጋናው በለጠ ነበርኩ አብራችሁ የነበርኩት። እንዴት ምስጋና አንተን ልናገኝ እንችላለን ካላችሁ፣ በሁለት መንገድ ልታገኙ ትችላላችሁ። አንድ፣ በአካል መምጣት ለምትፈልጉ ደንበኞቻችን ቦሌ አቢሲኒያ ፕላዛ ጀርባ አምነን ሕንፃ አለ፣ እዛ ሁለተኛ ፎቅ ላይ ብትመጡ በአካል ልታገኙ ትችላላችሁ። አይ በስልክ ነው የምንፈልገው ደግሞ ላላችሁን አገር ውስጥ እንዲሁም ከውጭ ላላችሁ ደንበኞቻችን ከታች ስልክ ቁጥሮች ይሄድላችኋል። በነዛ ደውላችሁ ከፈለጋችሁ ቴሌግራም፣ ከፈለጋችሁ ዋትሳፕ ላይ ልታገኙ ትችላላችሁ ማለት ነው። ሌላኛው ደግሞ ውልም በተመለከተ እንዴት እናድርግ ለምትሉ ደንበኞቻችን በአካል ካላችሁ በአካል ቢሮ መታችሁ መስተናገድ የምትችሉ ሲሆን አለም ደግሞ ውጭ ያላችሁ ደንበኞቻችን ደግሞ በዲኤችኤል እየተላላክን ውላችሁን ፊክስ ማድረግ ትችላላችሁ ማለት ነው። እሺ ውልም በተመለከተ አገር ውስጥ ያላችሁ በአካል መታችሁ መስተናገድ የምትችሉ ሲሆን፣ እንዲሁም ውጭ ያላችሁ ደግሞ በዲኤችኤል እየተላላክን የቤት ባለቤት የምትሆኑበትን ነገር አዘጋጅተናል ማለት ነው። በሁለት አይነት መንገድ ማለት ነው። አንድ ካሽ ከፋዮች ሙሉ ለሙሉ ለሚከፍሉ ደንበኞቻችን የ30 ፐርሰንት ቅናሽ አዘጋጅተናል። አሊያም ደግሞ ቀስ ብላችሁ ደግሞ በአንድ አመት ውስጥ ወይም በአንድ ዓመት ተኩል ውስጥ የቀሩትን ቀስ እያላችሁ መክፈል ትችላላችሁ። በሁለት ታይፕ ኦፕሽን ይዘንላችሁ መጥተናል። አብሬያችሁ የነበርኩት ምስጋናው በለጠ ነበርኩ ከሁዳ ኢንጂነሪንግ። መልካም የስራ ሳምንት ይሆንላችሁ። ኪንግ ፖምስ እውነትም ኪንግ ነው።